የሰው ልጅ ጉጉት እንደሚያጠፋው ነው። አላህ የሰጠህን ነገር ትተህ የከለከለህ ነገር ላይ ብቻ ትኩረት ማድረግህ ያጠፋሃል። አላህ የሰጠህን ነገር ተጠቀም። ነቢያላህ አደምን ዓለይህ ሰላም አላህ ብዙ ነገራቶችን ፈቅዶላቸው አንዲት ዛፍ ብቻ ነው የከለከላቸው። ነቢያላህ አደም እና ሀዋ ግን ጉጉታ ከጉጉታቸው የተነሳ ሸይጣንም መጥቶ ሀል አድሉከ ዓላ ሸጀረት ልኹልዲ ወሙልክል ላ የብላ እስቲ ዘውታሪ እሷን እንጨት ከበላ ዘውታሪ የምትሆንበት እንዲሁም ደግሞ ማይሸረሸር ማይጠፋ እንዲሁም ማያረጅ የሆነ ሥልጣን የምታገኝበት ብሎ ያመላከተው አላህ የከለከለውን ነገር ነው። ከዚህ የምናነሳው አላህ ልክ እንዳለው እነ ሸይጣን እለ ኩም ዓድዉ እንፈች ሂዱ ከዓድዉ ሸይጣን ለእናንተ ጠላታችሁ ነውና ጠላታ አድርጋችሁ ያዙ እንዳለ ሸይጣን ጠላታችሁ መሆኑን ከዚህ እንረዳለን። ሸይጣን ከጠላትነቱ የተነሳ ሲመጣ አመጣጡ እራሱ አንዳንዴ